ሰላም ጠና ስጥልኝ ክቡራትና ክቡራን፣ የጠበቃ ዩሱፍ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? በአዲስ አበባ በርካታ የንግድ ቤቶች መታሸጋቸው እንደቀጠለ ይገኛል። እንግዲህ ኃላፊዎች ይህንን እርምጃ ሲወስዱ በደንብ አስበውና አጥንተው ለሀገር ለሕዝብ ይጠቅማል ብለው አስበው ነው ወይ የሚለው በጣም መነጋገሪያ ሆኖ እናገኘዋለን። ስለዚህ ይህ ጉዳይ በምን አግባብ መታየትና መስተናገድ አለበት የሚለውን፣ እንደዚሁም ደግሞ የአንድን ቦታ አገልግሎት ከመኖሪያ ወደ ንግድ ወይም ደግሞ ከንግድ ወደ መኖሪያ ለመቀየር የሊዝ ደንቡ ምንድን ነው የሚለውን ጨምሮ ለእናንተ ሐሳቤን ማጋራችሁ ይሆናል። ይህን ፕሮግራም እስከ መጨረሻው እንድትሰሙት እጋብዛችኋለሁ። እንግዲህ ቅድም እንዳልኳችሁ ሰሞኑን በአዲስ አበባ ውስጥ ያሉ በርካታ የንግድ ቤቶች እየታሸጉ ይገኛሉ። የእሸጋው ምክንያትም እንግዲህ ንግድ ፍቃድ ቢኖራችሁም ታክስ ብትከፍሉበትም የምትነግዱት በመኖሪያ ቤት ውስጥ ስለሆነ ካርታችሁን ወደ ንግድ አገልግሎት ወይም ወደ ንግድ ቤት ካርታ ቀይሩ በሚል ነው። ለካርታው መቀየር የሚጠየቅ ገንዘብ ደግሞ እንደሚወራው እንግዲህ በሚሊዮን ብሮች እንደሆነ እየተነገረ ይገኛል። ይህን ማረጋገጥ ይጠይቃል። የብዙ ሺ ብሮችም ቅጣትም አለው ነው የተባለው። እንግዲህ በዚህ ዋጋ ግሽበት በናኘበት ዘመን በትናንሽ ቤት አከራዮች እጅ ይህንን ሀል ሚሊዮን ብር ማለትም ከመኖሪያ ወደ ንግድ ለመቀየር የሚከፍሉት ገንዘብ ይኖራቸዋል ብሎ ማሰብ እንግዲህ እንዴት እንደታሰበ ግራ የሚያጋባ ነው። እንግዲህ ህዝቡ ሲመቸው እንግዲህ ከአመታት ጀምሮ እንግዲህ ሲወርድ ሲዋረድ የመጣው በመኖሪያ ቤት ውስጥ ይኖርበታል። ተጨማሪ ገቢ ደግሞ ማግኘት ሲያሻው ደግሞ የተለያዩ ነገሮችን እዛቸው ሱቅ ነገር ሰርቶ የሆኑ ነገሮች አድርጎ ደግሞ የሆኑ ነገሮችን ይሸጥበታል። ሲቸግረው ደግሞ ሌላ ሰው እንዲሰራበት ያከራየዋል። እንግዲህ አከራይቶም ታክስ ይከፍልበታል። ሌሎች ሰዎችም በእነዚህ በተከራዩ ቤቶች ሲሰሩ ደግሞ ያው ኪራይም ይከፍላሉ። የንግድ ይከናወናል ማለት ነው። ይህ እንግዲህ ይህ አሰራር ሲወርድ ሲዋረድ የመጣ ለብዙ ዘመን ሲሰራበት የቆየ አሰራር ነው። ይህ አሰራር እንግዲህ ህገወጥ ከነበረ እስከ ዛሬ ለምን የንግድ ፍቃድ ሲሰጥ ከረመ? የህዝቡ ጥያቄ ነው። አሰራሩስ ይህ ሁሉ ደንብ አስከባሪና ተቆጣጣሪ ባለበት በአንድ ጊዜ በድንገት እንዴት ህገወጥ ሊሆን ቻለ? ስህተቱ ከሆነም እንዴት ማስጠንቀቂያ ሳይሰጥ የንግድ ፍቃዳችሁን መልሱ ሳይባል ህዝብ እንዲወያይበት ሳይደረግ በድንገት በዘመጃ የሚበላሽ እቃ ጭምር ያለባቸው ቤቶች እንዲታሸጉ ይደረጋል። ሰዎችስ ሳይዘጋጁበት እንዴት እንዲታሸግ ይደረጋል በሚል እንግዲህ ሰው ቅሬታውን እየገለጸ ነው የሚገኘው። እንግዲህ ለዚህ ለንግድ ሥራ ሌላኛው ተቆጣጣሪውስ ማን ነው? የሊዝ ቢሮ ነው ወይስ የንግድ ቢሮ ወይስ የግብር አስገቢው አካል የሚለውም ሌላ ራሱን የቻለ ጥያቄ የሚያጭርና በዚህ አግባብ እንግዲህ የደንብ አስከባሪዎችም ልክ ነው ብለው የኖሩትን የሊዝ ቢሮው ደግሞ አሁን ተነስቶ የሚያሽገው በምን አግባብ ነው የሚለው እርስ በራሱ እንግዲህ ጥያቄ የሚያጭር ነውና እና የሕግ ጥያቄ የሚያስነሳ ነው። የሊዝ ቢሮ ከባለቤቱ ጋር ከተከራይ ጋር ምን ውላለውና ነው የተከራይ ንብረትን እንዲበላሽና የተከራይ ገቢ እንዲቋረጥ የሚያደርገው? ለዚህ ብክነትስ ተጠያቂው ማን ነው? ባለቤቱን የሊዝ ውል ያለኝ ከቦታው ባለቤት ጋር ነው ወይም ደግሞ ቦታውን በሊዝ ስለሰጠሁት ለሊዝ ስሰጠው ደግሞ የሰጠው ለሰጠሁት አገልግሎት የመዋል ግዴታ አለበት ካለ ተከራዩ ምን ያድርግ? ከዚህ ሰው ከዚህ ከቤቱ ባለቤት የተከራይቶ የሚነግድ ሰው እንዲጉላላ፣ ኪሳራ እንዲደርስበት፣ እቃው እንዲበላሽ ማድረጉና ብክነት እንዲደርስ ማድረጉስ ተጠያቂው ማን ነው? ሊዝ ቢሮ ይህንን ኃላፊነት ይወስዳሉ ወይ የሚለውም ሌላ ራሱን የቻለ ጥያቄ ነው። እንግዲህ ቤት ተከራይቶ የንግድ ፍቃድ አውጥቶ አመታዊ ግብር ከፍሎ የሚነግድ ሰው ህጋዊ ነጋዴ ነው። በአሰራሩ መሰረት፣ በህጉ መሰረት እንዲህ የሚሠራ ሰው ካጠፋ በሕግ አግባብ የክስ ወረቀት ደርሶት በፍርድ ቤት ተከራክሮ መልስ ሰጥቶበት በሕገ መንግሥቱ አንቀጽ ሰላሳ ሰባት መሠረት ፍትሄ ማግኘትና የመሰማት መብቱ ተከብሮለት ካጠፋ ሊቀጣ ይገባል። እንግዲህ ያለ ጥፋት ያለ ያለ ክስ የንግድ ቤትን የተከራየውን ቤት ከቤቱ ባለቤት እስከ ዛሬ በነበረው አሰራር በውስጡ ካሉና ሊበላሹ ከሚችሉ ነገሮች ጭምር አንድ ላይ በማድረግ ማሸግ እንግዲህ ከኃላፊነት ከሚሰማቸው ሰዎች ወይም ደግሞ ኃላፊነት ተረክበናል ከሚሉ አስፈጻሚ አካላት የሚጠበቅ አይደለም። ስለዚህ መንግሥት እንግዲህ ይህንን በደንብ በደንብ አይቶ እርምጃ መውሰድና ማስተካከል መቻል አለበት። ሀገርንም ከተማዋንም ህዝብንም በማይጎዳ መልኩ ምንጊዜም መታሰብ መቻል አለበት። ውድና የተከበራችሁ የፕሮግራሜ ተከታታዮች ከዚህ ጋር ተያይዞ ግን በሊዝ ደንቡ በተሻሻለው የአዲስ አበባ ከተማ የመሬት ሊዝ ደንብ ቁጥር 162 ህዝባር 2016 መሰረት በሊዝ ለሚተዳደሩ ቦታዎች የአገልግሎት ለውጥ ስለማድረግን በተመለከተ በክፍል ስድስት በአንቀጽ 54 ስር በሊዝ የሚተዳደሩ ቦታዎችን አገልግሎት ስለመለወጥ በሚለው ርዕስ ስር በከተማው መዋቅራዊ ፕላን መሰረት አንድ የአገልግሎት ለውጥ ሲፈቀድ የቀድሞው የሊዝ ውል እንዲሻሻል እንደሚደረግ ተጠቅሷል። ቀደም ሲል የተፈረመው ውል። የአገልግሎት ለውጥ እንዲደረግ ከተጠየቀበት የሊዝ ዘመን ጣሪያ ከበለጠና የዋጋ ለውጥ ካለ ለአገልግሎቱ በተሰጠው የሊዝ ዘመን ጣሪያና በአዲሱ ዋጋ ይሆናል ይላል። ለምሳሌ ለመኖሪያ፣ ለንግድ ለምሳሌ ስልሳ ዓመት ቢሰጥና ወደ መኖሪያ ንግዱ እቀይራለሁ ቢል አንድ ሰው ወደ ዘጠና ዓመት ቢሆን ይህን መሰረት ባደረገ መልኩ እንግዲህ ሲሻሻል የዋጋ ለውጥ የሚኖር ከሆነ የሊዝ ዘመን ጣሪያው ሲሻሻል በዛ አግባብ የሚከናወን ይሆናል ነው የቀረበው። የአገልግሎት ለውጥ ጥያቄ የፕላን ምደባ ለውጥ ወይም የዞኒንግ ለውጥ የሚያስፈልገው ከሆነ በቅድሚያ የፕላን ለውጥ ጥያቄውን ከፕላን አፈጻጸም ክትትል አግባብነት ላለው አካል ቀርቦ ምላሽ ማግኘት ይኖርበታል ይላል። ቀደም ሲል የነበረው የቦታው አገልግሎት በሊዝ ማበረታታች የተፈቀደ ወይም ከሊዝ ጨረታ ውጭ የተፈቀደ ከሆነና አሁን የተፈቀደው አገልግሎት በሊዝ ማበረታቻ የማይፈቀድ ከሆነ ለቀሪው የሊዝ ዘመን በአካባቢው ወቅታ የሊዝ ጨረታ ዋጋ መሰረት የሊዝ ዋጋው ይለወጣል። እንግዲህ የአዲስ አበባ ከተማ አስተዳደር መሬት ልማት ቢሮ ሳያውቀው ወይም ሳያጸድቀው የተፈጸመ የአገልግሎት ለውጥ ፕላኑ የሚቀበለው ከሆነ ልክ አሁን እንደ ይታሸገ እንዳለው ማለት ነው ብቻ የግንባታውን ዝርዝር ዋጋ አንድ ፐርሰንት ወይም አንድ በመቶ በቅጣት በማስከፈል ለውጡ በዚህ ደንብ ድንጋጌ መሰረት እንዲፈቀድ ይደረጋል ይላል። ይሄ ግን እንግዲህ አዲስ አበባ ከተማ አስተዳደር ሳላውቀው ነው የአገልግሎት ለውጥ እያደረጋችሁ ወደ ንግድ የቀየራችሁት እያለ ነው። ስለዚህ ፕላኑ የሚቀበለው ከሆነና የአዲስ አበባ ፕላን ያንን ለውጥ ወደ ንግድ መቀየሩን ወይም ደግሞ የንግድና የመኖሪያ መሆኑን ከተቀበለው ብቻ የዛን ላው ላይ ያለውን ግንባታ ተሰልቶ አንድ በመቶ በቅጣት በማስከፈል ለውጡ እንዲከናወን ይደረጋል። ያ ግን በቢሮ ይሁንታ ላይ የተመሰረተ ነው። ድና የተከበራችሁ ፕሮግራሚንግ ተታታዮች እንግዲህ የግንባታ ዝርዝር ዋጋ የማይገኝ ከሆነ ግን የይዞታ ጠቅላላ ስፋቱ በወቅታዊ የሊዛ አማካይ የጨረታ ዋጋ ተባዝቶ የሚገኝ ጠቅላላ ዋጋው አንድ ፐርሰንት ወይም አንድ በመቶ በቅጣት በማስከፈል ለውጡ እንደሚከናወንና እንደሚፈቀድ ይደረጋል፣ ይላል። ከዚህ ጋር ተያይዞ በሊዝጣ በሽልማትና በምደባ የተሰጡ የማኅበር ቤቶች አነስተኛ ቦታዎች ወደ ቅይጥ አገልግሎት ለመኖሪያና ለንግድ ማለት ነው ለውጥ ሲጠይቁ የከተማዋ ሞቀራዊ ፕላን የሚፈቅድ ከሆነ እንዲሁም የፕላን ዞኒንግ ለውጥ የማይጠይቅ ከሆነ ቢሮ በወቅታዊ የሊዝ አማካይ ዋጋ ለጠቅላላው የቦታ ስፋት በማስከፈል የአገልግሎት ለውጥ ያደርጋል፣ ይላል። ሌላው ከዚህ ጋር ተያይዞ እንግዲህ ለቅይጥ አገልግሎት ዘርፍ የተፈቀደ ይዞታ የሊዝ ዘመን የሚሆነው በይዞታው ከተገነቡ አገልግሎቶች ውስጥ ከፍተኛው የሊዝ ዘመን የሚይዘው እንደሚሆን በዚህ ደንብ እንግዲህ ተደንግጎ እናገኘዋለን። በጨረታ የተላለፈ ይዞታ ወይም ከነባር ወደ ሊዝ ስሪት የተቀየረ ይዞታ የዋጋ ለውጥ የሌለው ስለሆነ የአገልግሎት ለውጥ ጥያቄ ለክፍለ ከተማው ቅርንጫፍ ጽፈት ቤት ቀርቦ አገልግሎት እንደሚሰጥ ይደነግጋል። ውድና የተከበራቸው ፕሮግራም ተከታዮች እንግዲህ ከዚህ ከንግድ ቤቶች መታሸግ እንደዚሁም ደግሞ የአገልግሎት ለውጥ ከማድረግ ጋር በተያዘ ለዛሬ የሰራሁላችሁ ፕሮግራም ይህንን ይመስላል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ መኛለሁ።